ጤና ይስጥልን ተመልካቾች፣ ላይክ ሰብስክራይብ ሼር ማድረጉን ቀጥሎ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት ሰፋ ባለ መረጃ እንዲሁም ደግሞ ታማኝ በሆነ መንገድ ያቀርብላችኋል ቢኒያም ካሴ ነኝ። ዛሬ የዓለማችን ፖለቲካ መልኩን ከለወጠባቸው ጉዳዮች መካከል የሩሲያና የዩክሬን ጦርነት ሆኗል። ጉዳዩ ከሩሲያና ዩክሬን የተሻገረ ከመሆኑን ባሻገር ላለፉት ሶስት ዓመታት ያየናቸው የዓለም አቀፍ ውጥረቶችን በግልጽ የሚያስቀምጡ ሆነዋል። በተለይም ዛሬ ከዩክሬን ጉዳዩ ተሻግረዋል። ቀደም ሲል አውሮፓውያን ጋር ሩሲያ እያደረገችው ያለው ጦርነት ነው ሲባል ቢሰነበትም በአሁኑ ሰዓት ደግሞ በግልጽ ከጀርመን ጋር እንዋጋለን የሚል አቋሟን ሞስኮ አስቀምጣለች። ታዲያ ሩሲያ በጀርመን ላይ ጥቃት መሰንዘሯ ዓለም አቀፋዊ ፖለቲካውንና ወታደራዊ ውጥረቱን ሌላ መልክ የሚያሰጠው ያደርገዋል። ጀርመን ጦርነት ተከፈተባት ማለት እነ እንግሊዝ ፈረንሳይን አሜሪካ ጭምር እጃቸውን አጣጥፎ ይቀመጣሉ የሚል ትርጓሜ ስለሌለው እጅጉን አደገኛ ያደርገዋል። በርሊን የተለያዩ ስርዓቶችን አሁን ወደ ኪየቭ አሳልፈ የሰጣለው የሚል መረጃ ማጋራቱን ተከትሎ ሞስኮ ቁጣ ውስጥ ገብታለች ፕሬዚዳንት ቭላድሚር ፑቲን የሚሰጡት መግለጫ እንዲሁ የሚጠበቅ ነው ቶረስ የተሰኘውን የጦር መሳሪያ ወይም ስርዓት ከፍተኛ ሚሳይል ማለት ነው ከ500 ኪሎ ሜትሮች በላይ የሚሸመጥጠውን ሞስኮን ጨምሮ ሊያወድም የሚችለውን የጦር መሳሪያ በርሊን ሰጣለው ማለቷ ስጋቱን ከሞስኮ በኩል ከፍ አድርጎታል ለዚህም ነው ምላሽ አለን ጦርነት ውስጥ እንገባለን በሚል ሀሳቧን እያስቀመጠች የሚገኘው ከትላንቱ ዛሬ ሁኔታዎች መልካቸውን ለውጠዋል በሌላ በኩል ደግሞ ለመፍትሄ የሚሆን አንድ አማራጭ አለ። ፕሬዚዳንት ዶናልድ ትራምፕ የሚሄዱበት ርቀት ለመፍትሄ መልካሙን አጋጣሚ የሚፈጥር ነው የሚል መረጃ በሚጋራበት ሰዓት ሌላ አይነት የፖለቲካ አጀንዳ ደግሞ በበርሊንና በሞስኮ መካከል ብቅ ብሏል። የሁለቱ ኃይሎች ሰጥ አገባ በቀላሉ የዓለማችንን ፖለቲካ የሚዘውረውን ብቻ ሳይሆን ጦርነቱን ዓለም አቀፋዊ የሚያደርገው ይሆናል። ቶረስ የተሰኘው አደገኛ ሚሳኤል ሞስኮን ጭምር መምታት አሊያ ማውደም የሚችል በመሆኑ ሞስኮ ደግሞ እጅና ጣጥፌ አልቀመጥም በሚል መግለጫ ሰጠች ይገኛል። ቶረስ ኬፕ 350 ደግሞ እጅግ አስቸጋሪ በመሆኑ ከ500 ኪሎ ሜትሮች በላይ ተምዘግዝጎ ሞስኩን ሳይቀር ሊያወድም የሚችል በመሆኑ አስቸጋሪ ተብሎ የሚቆም አይደለም። በምዕራቡ ዓለምና በሩሲያ መካከል ያለውን ውጥረት ከትላንቱ ዛሬ ያከፈዋል። እንዲህ አይነቱን አካሄድ ደግሞ መፍትሄ መስጠት የሚችሉት ዶናልድ ትራምፕና ራሳቸው ፕሬዚዳንት ቭላድሚር ፑቲን ብቻ ሆነዋል። ያም ሆኖ ግን ዛሬ በትራምፕም ሆነ በፑቲን የማይተማመኑ የፖለቲካ ኃይሎች በተለየም የምዕራቡ ዓለም እነ ጀርመን ፈረንሳይና ብሪታንያ የራሳቸውን ሀሳብ ማስቀመጥ ጀምረዋል። በርሊን ረዥም ርቀት ተወንጫፊ ሚሳይሎችን አሳልፋ በመስጠት ሩሲያን የማስመታት ውጥኗ፣ ሩሲያ ደግሞ በርሊን ላይ አልፌ ጥቃት ሰነዝራለሁ የሚል አደገኛ መግለጫ እንድታወጣ እያደረጋት ይገኛል። ይህ ሁሉ ሂደት ባለበት ሁኔታና የፖለቲካ እቅዱን ሌላ መልክ ያሰጠዋል በሚል በርካቶች ስጋታቸውን እያስቀመጡ ባሉበት ሰዓት የጦርነት ነጋሪት ጉሰማው አስቸጋሪ በሆነ መንገድ መቀጠሉ ዛሬም የዓለማችንን ፖለቲካ ጥያቄ ውስጥ የሚያስገባ ሆኗል። ለዚህ መፍትሄ ለማምጣት ደግሞ ሁሉም በራሱ መንገድ የራሱን የፖለቲካ አካሄድና የራሱን መፍትሄ ይዞ መምጣት አለበት በሚል ሀሳቡ ቢጋራም በምን በኩል እንዴት የተኛው ሀይል ያስቆመው የሚለው ደግሞ በርካቶችን ጥያቄ እንዲያነሱ ያደርጋቸዋል። ለዚህ ደግሞ አካሄዱን ከትላንቱ ዛሬ መልካም ማድረግ፣ ውጥረቱን ደግሞ ሌላ መልክ እንዳይኖረው ማድረግ እጅጉን የሚያስፈልግና ያለምንም ፖለቲካ ወደ ሌላ ውጥረት ሳይወስድ ለመፍትሄ የቀረበ ያደርገዋል ተብሏል። ያም ሆኖ ግን ሩሲያ ጀርመን ላይ ጥቃት እንደምትሰነዝር በግልጽ አስቀምጣለች። የሩሲያና ዩክሬን ጦርነት የተፈራው አይነት አካሄድ ውስጥ እየገባ ነው። ማሳያው የዛሬው የሩሲያ ጀርመን ለመምታት ተዘጋጅተናል ሀሳብ ሲሆን ጀርመን ቶረስ የተሰኘውን ረዥም ርቀት ተወንጫፊ ሚሳይል ለዩክሬን ሰጣለው ስትል የሩሲያና ዩክሬን ጦርነት የተፈራው አይነት አካሄድ ውስጥ እየገባ ነው። ማሳያውም የዛሬው የሩሲያ ጀርመንን ለመምታት ተዘጋጅተናል ሀሳብ እየሆነ መጥቷል። ጀርመን ቶረስ የተሰኘውን ረዥም ርቀት ተወንጫፊ ሚሳይል ለዩክሬን ሰጣለው ስትል ከሁለተኛው የዓለም ጦርነት ከሂትለር ውጊያ በኋላ ሞስኮ በርሊን ላይ ጥቃት የምትሰነዝርበት አጋጣሚ ተፈጠረ ማለት ነው የሚል ትርጉም ከክሬምሊን በኩል መውጣቱ በርግጥም የተፈራው እንዲሉ ያደርጋል። ከዚህ ባሻገርም በዩክሬን ዶናልድ ትራምፕ ልዩ መልክተኛ ኬት ካሎግ ፑቲን የሰሜን አትላንት የጦር ጥምረት ወደ ምስራቅ አቅጣጫ መስፋፋቱን በስጋት መልክ ማየት አግባብነት ያለውና ፍትሐዊ ነው ማለታቸው ግራ እያጋባ ቀጠናው ነው ወደ ሦስተኛው የዓለም ጦርነት ጉዞ ላይ እንደሆነ ቢያንስ እንኳን የቀዝቃዛውን የዓለም ጦርነት ስሜት እንዳመጣው የሚጠቁም አድርጎታል። በግልጽ በርሊን ለኪቭ ቶረስ የተሰኘውን ሚሳይል ካስረክበ ያቀረበች ሞስኮ ወደ ጀርመን ጥቃት ለመሰንዘር ተዘጋጅታለች የሚለው የሩሲያ ከፍተኛ የፓርላማ አባል አንድሬ ካርታፕሎቭ፣ ከሁሉም በላይ በአሁኑ ሰዓት ውጥረቱን ከሶስት ዓመታቱን ባሻገር እጅጉን አስፈሪና አሳሳቢ አድርጎታል። ሩሲያ የጀርመን ግዛት ላይ ጥቃት ለመሰንዘር ወታደራዊ ትዕዛዝ ልትሰጥ የምትችልበት አደገኛ አጋጣሚ እንደሚፈጠር መነገሩ ደግሞ ከስምንት አስርት ዓመታት በኋላ ታሪክ ራሱን በሞስኮና በበርሊን እንዳይደግም ስጋት አለ። በእርግጥ ውጤቱ እንደቀደመው በሩሲያ የበላይነት ላይ ይጠናቀቅ ይችላል። አሁን ጀርመን ፈታ ያላኑ ተገንጥላ ብቻዋን አይደለችምና በጦርነቱ የጀርመን ተሳትፎ ወትሮውንም ግልጽ እኮ ነው። ጀርመን ባለፈው አንድ መቶ ዓመት ለሁለት ጊዜ ያህል እንዳደረገችው ነው እየሆነች ያለችው፣ ወደ ውድቀቷ የወሰዳትን ማለት ነው። በጥቅሉ በዛ ገር ያሉ ኃላፊነት የሚሰማቸው ፖለቲከኞች ትክክለኛ ድምዳሜ ላይ ይደርሳሉ፣ እንዲሁም እብደታቸውን ያቆማሉ ብዬ ተስፋ አደርጋለሁ። ቶረስ ክሩዝ ሚሳይልን ዩክሬን ታጠቀች ማለት የሩሲያ አስፈላጊ ኢላማዎች እንዲመቱ እድል እንደመፍጠር መሆኑን የሞስኮ ሰዎች ደጋግመው እየተናገሩ ነው። አንድሬ ካርታፕሎቭ፣ የቀድሞ ምክትል መከላከያ ሚኒስትር በመሆናቸው አስተያየታቸው እንዲሁ ተነስተው ያሉ እንዳልሆነ አመላካች አድርገዋል። ረዥም ርቀት ተወንጫፊ የጀርመን ሚሳይሎች ቀጥተኛ የበርሊን ኃይሎች እገዛ እንዲሁም ቴክኖሎጂውን መቆጣጠር የሚሻ በመሆኑ ምክንያቱን ውሃ እንዲያነሳ ያደርግላቸዋል ለሩሲያ ፖለቲከኞች። በጦር ሜዳ ላይ ቶረስን ማንቀሳቀስ የሚችሉት የጀርመን ባለሙያዎች ብቻ ናቸው። አዲሱ የጀርመን መራሔ መንግስት ፍሬድሪክ ሜርዝ ዩክሬን ከምዕራቡ ዓለም ያገኘቻቸውን ረዥም ርቀት ተወንጫፊ ሚሳይሎች ያለምንም የርቀት ገደብ ከቻለች እስከ ሞስኮ ጥግ መምታት ትችላለች፣ ከዚህ በኋላ ገደብ የለም የሚል ሀሳብ መስጠታቸው ነው። ከክሬምሊን በኩል በአውሮፓ ምድር ከሂትለር በኋላ ጀርመን ጋር ልንዋጋ ነው የሚል ማስጠንቀቂያና ዝግጅት በስፋት እየተስተዋለ የሚገኘው። ከዚህ በኋላ በርቀት የተገደበ ጥቃት የለም። ይህ ዩክሬን ሙሉ በሙሉ ራሷን እንድትከላከልና ከግዛቷ ውጭ የወታደራዊ ኢላማዎችን እንድትመታ ያደርጋል። ላለፉት ሶስት ሳምንታት ከአውሮፓ በኩል ምንም አይነት ዲፕሎማሲ አልነበረም። ከፕሬዚዳንት ዘለንስኪና ና ትራምፕ ጋር እጅጉን በቅንጅት የሆነ ጉዳይ አለ። ሩሲያ ይህን ትረዳለች ብዬ ተስፋ አድርጋለሁ። በሁሉም ደረጃ የእኛን ፍላጎት ለንግግር፣ ለተኩስ አቁም፣ ለሰላማዊ ንግግር መሆኑን ተረድተው ይወስዱታል የሚል እምነት አለኝ ይህን አሁኑኑ ማድረግ ካልፈለጉ የእነሱ ፍላጎት ጦርነቱን ማስቀጠል እንጂ ማቆም እንዳልሆነ ለዓለም ያረጋግጣሉ ማለት ነው። አለን ኢብንን ታውረስ የሚሳይል የሚሳኤል ስርዓት ለዩክሬን እንዲሰጣት በግልጽ ሜርዝ መናገራቸውን ያስታወሰው ዘገባው መራሄ መንግስቱ ያልካዱት ጉዳይ የዩክሬን ኃይሎች ሚሳኤሉን ለመጠቀም ወራት የሚወስድ ስልጠና እንደሚያሻቸው መሆኑን ይፋ አድርጓል። ይህ ደግሞ ሞስኮ አንድም በቀጥታ በርሊን ወቅታናለች፣ አንድም በተዘዋዋሪ መንገድ ስልጠና እየሰጠች አስመትታናለች የሚል ወታደራዊ አረዳድ እንዲኖራት የሚያደርግ በመሆኑ የጀርመን ግዛት ውስጥ አልፋ እንድትገባ ያስገድዳታልም ተብሏል። ክሬምሊን ያለው ጉዳይ ስለሆነ በእርግጥም ሀሳቡ ግልጽ ሆኗል። በረቂቅ ቴክኖሎጂዎቻቸው በቀላሉ መጠቃቃት የሚችሉት ሁለቱ ኃይሎች ወደ ውጥረት ይገባሉ ለማለት አዳጋች ቢሆንም በአሁኑ ሰዓት ያለው የአለም ወታደራዊ አካሄድ በአንድ ሌሊት አገራት ወይም የተለያዩ ቡድኖች ጦርነት ውስጥ ገብተው ማየት የተለመደ በመሆኑ ባለታሪካዊ ቁርሾዎቹ ሞስኮና በርሊን እንደ ሁኔታ ወደ ጦርነት አይገቡም ለማለት ደግሞ አያስደፍርም ይባላል። በዛ ላይ ሩሲያና ጀርመን በባልቲክ በምትገኘው በሩሲያ ካሊኒንግራድ በኩል በ360 ኪሎ ሜትር ርቀት ላይ የሚገኙ በመሆናቸው ቢያንስ እንኳን ለሚሳይል ጥቃቱ የቀረቡ ሆነዋል። ከሌኒንግራንድ ቀድሞ የጀርመን ግዛት እንደነበረችም ታሪክ ይጠቁማል። ቢያንስ እንኳን በቱርስት ጀርመን እንዳሻት ሩሲያ ላይ ጥቃት መሰንዘር የምችልበት አጋጣሚ እንዳለ የሚጠቁም ያደርገዋል። ሩሲያ ደግሞ የትኛውም የዓለም ጥግን ካስፈለገ መምታት የምችልበት አጉር ተሻግሮ አውዳሚ አይሲቢኤም ሚሳይል አለኝ በግሃድም በድብቅ እሚታጠኩት አለ በሚል የሞጠኝ እንዳለችባቸው ነው። በበርካቶች ዘንድ አርኤስ 28 ሳርማት ወይንም ሰይጣን ሁለት አይሲቢኤም ተጠቃሽ ሆኗል። በርካታ የኒውክሌር አረጫፎችን መሸከም የሚችል በትንሽ ጊዜ ውስጥ የመሬት መህዋራዊ ጥቃት ስርዓትን ኤፍኦቢኤስ ታሳቢ ያደረገ ሆኖ በዓለም ዙሪያ አደጋ የሚፈጥር ነው። አርኤስ 28 ሳርማት ሁል ጊዜ ዓለም ታሳቢ የምታደርገው ሆኗል። በአጭር ጊዜ ውስጥ በምድር መህዋር የቦምብ ጥቃት ስርዓት ውስጥ የሚያልፈው ይህ አደገኛ የጦር መሳሪያ ስርዓት ወደ ምድር መህዋር የጦር መሳሪያውን ያስወነጭፋል። ከዛ ሙሉ ውደቱ ሳይጠናቀቅ ምህዋሩን በፍጥነት ይሻገርና የባላስቲክ ሚሳይል መከላከያ ስርዓቶችም ሆኑ የአደጋ መጥቷል ድምፅ ሰጭ ደውሎች ማስጠንቀቂያ ሳይሰጡ በድንገት የ ጥቃቱ ኢላማ ላይ ከቸ የሚል ነው ይሉታል። እውነትም ሰይጣን ሁለት እንዲሉ ይህ ሁሉ ውስብስብ የጦር መሳሪያ ስርዓትን ያነገበችው ሩሲያ ከጀርመን ጋር ወደ ውጥረት የምትገባበት አጋጣሚ ካለ ግምት ውስጥ የምታስገባው ይሄ ነው አደገኛ ጦር መሳሪያዋን ሆኗል። በምዕራቡ በኩል ይህ አይነት የጦር መሳሪያ የለም ለማለት አዳጋች ባይሆንም እነ ጀርመን፣ እንግሊዝና ፈረንሳይ በዚህ ልክ አቅም አላቸው ወይ ራሳቸው የሚያውቁት ካልሆነ፣ እስካሁን ባለው ጉዳይ በዚህ ልክ ውስብስብ የጦር መሳሪያ ስርዓትን እንዳልታጠቁ ይነገራል። ታዲያ ሩሲያ ለሁሉም ነገር ከበርሊን ጋር ለመፋለም ተዘጋጅታለች መባሉ ትርምሱን ታሳቢ ያደረገ ነው። ራሱን ቶረስን፣ ስርዓቱ የተጠመደበትን ስፍራ፣ አንቀሳቃሾቹን አስፈላጊ ከሆነ ወደ ዩክሬን የተላከበትን ልዩ ስፍራ እናወድማለን፣ የሩሲያ አቋም ሆኗል። ቶረስ ከኤፕዲ 350 ሚሳይል ከ500 ኪሎ ሜትሮች በላይ የሚሸመጥጥ ሞስኮን ጨምሮ የሩሲያን ኢላማዎች ለመምታት የሚያስችል አቅም ያለው እንደሆነ ይነገርለታል። ታዲያ በጦር ሜዳው ላይ ይህን ለማድረግ የጀርመን ኃይሎች ቀጥተኛ ተሳትፎ ያሻቸዋል። የአሜሪካውን አታክምስና የብሪታንያውን ስቶርም ሻዶ እንዲሁም የፈረንሳዩን ኤስኬኤልፒ ለማንቀሳቀስም የራሳቸው ድጋፍ ዩክሬን እንደፈለገችው ሁሉ በሚል ሀሳባቸውን የክሬምሊን ፖለቲከኞች የሰጡ ነው። ሁላችሁም እንደምታውቁት ይህ ጦርነት ለመቋጨት ትክክለኛው እድል ነበር። ያው ፑቲን ወደ ቱርክ ለመምጣት ፈቃደኛ አልነበረም። እኔ ፑቲንን በአንካራም ሆነ በኢስታንቡል ለማግኘት ዝግጁ ነበርኩ። ያው ለመገናኘት ብቻ ሳይሆን አእምሮ ውስጥ ያለውን ሁሉንም ወሳኝ ጉዳዮች ለመፍታት ነበር አላማዬ። ነገር ግን በምንም ጉዳይ ላይ ስምምነት አይፈልግም፣ ማለቴ ፑቲን። የዩክሬን ጦር የመተኮሻውን ቁልፍ የጫነው ይሆናል። ያ ችግር አይሆንም። ነገር ግን የጥቃታቸውን ኢላማ ፕሮግራም ማድረግ ፈጽሞ አይችሉበትም። መረጃ የሚሰጣቸው ከአውሮፓና ከአሜሪካ መሆኑ ግን ጸቡን ያበረተዋል ብላለች ሞስኮ። በእርግጥ የጀርመን ጦር ረቡ 56 ቢሊዮን ዶላር ተጨማሪ ወታደራዊ ድጋፍ እንደሚያደርግላት ይፋ ማድረጉ እነ ፑቲንን ሊያስደነግጣቸው አይችልም። ታሪክ ሲሪል አማር የታሪክ ምሁር ሲሆኑ በሩሲያ ዩክሬን በምስራቅ አውሮፓ በሁለተኛው ዓለም ጦርነት ታሪክ የቀዝቃዛው የዓለም ጦርነቶችን ባህሪ እንዲሁም የፖለቲካ ትዝታዎችን ጠቅቀው ከመረዳት እስከ በጉዳዮች ላይ የተመራመሩ በመሆናቸው ያስቀመጡት ሀሳብ አለ። አሁናዊ እንቅስቃሴዎች ከሁለተኛው የዓለም ጦርነት የከፋ ቀውስ ሊፈጥር ይችላል የሚል ስጋታቸውን ያስቀምጣሉ። የጦር መሳሪያዎቹ ግምት ውስጥ ሲገቡ መሆኑ ነው፣ ለጀርመንም አይበጃትም ብለዋል ታሪክ አማር። ይህ ባለበት አጋጣሚ በዩክሬን የትራምፕ ልዩ መልክተኛ ኬት ኬሎግ የኔቶ መስፋፋትን ጥያቄ ለፑቲን አግባብ ያለው ነው ማለታቸውም ተሰምተዋል። ፑቲን በአሁኑ ሰባት ጆርጂያ ሞልዶቫና ዩክሬን ኔቶን መቀላቀል እንደሌለባቸው በቀይ መስመር መልክ ለማስቀመጥ ተገድደዋል። በአሁኑ ሰዓት ዩክሬን ኔቶን ስለምትቀላቀልበት ሁኔታ አንዳችም ሀሳብ የለም በሚል በግልጽ አስቀምጠዋል ፑቲን። እንዲህ አይነቱ ውጥረት ደግሞ የዓለማችንን ፖለቲካ ከመካከለኛው ምስራቅ እስከ አውሮፓና ኤዥያ ሌላ መልክ የሚያሰጠው ሩሲያና ጀርመን በእርግጥም ወደ ጦርነት ካመሩ ዛሬ ዓለማችን ትክክለኛው ሶስተኛው ምዕራፍ የምድራችን ውጥረት አልያም ጦርነት ውስጥ እንደገባች ሊቆጠር የሚችልበትን አሉታዊ አጋጣሚ